ቆይ እዚህ ቁጭ ብለን ልንውል ነው እንዴ? እኔ ተቀምጦ መዋል ደበረኝ። ወይ ገብተሽ ስራ አግዣቸዋል። አሁንም ንዴት አለቀቀህ? ቆይ ለምን ሰኒ ቤት አንሄድም? በቃ እግርሽ ተፈታ፣ መዞር ብቻ ነው የምትፈልጊ። እዚህ እኮ ተጎልታን ካ ምን ውል ብዬ ነው? ወይ ካልሆነ እነ ምህሩ ጋር እንሂድ። ምን ነው ጓደኛሽ ነፈቀሽ እንዴ? የቱ ያ ነው የጫጓጊት የመሰለ ሰውዬሽ እንዴ ኬቢን? ባሉን እንደዛ የምትለው ኬቪን ስሙ ከበደ ነው። ምንም አታቂም ብሎ ሸውዶች ነው ሲመስለኝ። አንተን ንዴት አይለቅም፣ ስለዚህ ዝም ብንል ይሻላል። ኪራ ትልቅ ስተት ሰራ። ጽናትን አባረራት፣ ከቤት አስወጥተው በር ዘጋባት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ጽናትና ኪራ በእንግድነት ከነናውን ቤት ነበር ያደሩት። ሳሎን ቁጭ ብለው ምዱና ጽናት እያወሩ እየተጫወቱ እያለ ጽናት ግን ኪራን እኮ በጣም በድለሸዋል በጣም አሳዝነሸዋል፣ ትላታለች። ጽናትም አይምሮ በእኔ ቦታ ብቶኝ እንደዚህ አትኝም ነበር ስላታለች። በተለይ አባቴ እንዲከፋ አልፈልግም ትላለች። ጽናት ምሮም አባትሽ እኮ የብዙዎችን ችግር የሚፈታና የብዙዎችን ሰው የሚረዳ ነው ትላታለች። ጽናትም ታውቂያለሽ ምሮ። ያለ አባት ያለ እናት ያሳደገኝን አባት ማስከፋት አልፈልግም ትላለች። እሱ እኮ አይከፋውም ትላታለች። ጽናትም አይ ነገሩን ብነግረውም ሳይከፋ እሚረዳኝ አይመስለኝም። ደግሞ እኮ የኪራ እናትና አባት የሀሴትን እናትና አባት ነው የሚፈልጉት። ከኪራ ጋብቻ ወይም ከኪራ ትዳር ይልቅም የሻምበልና የኪራ አባት ግንኙነታቸውን ማጥበቅ የሚያስደስታቸው ይመስለኛል የኪራ አባት ትላሳለች። እናም አባቴን ማስከፋት አልፈልግም አባት በምንም አይተካም ፍቅረኛ ግን ፍቅረኛ ቢሄድ ፍቅረኛ ይመጣል ስትል ኪራ ከወደኋላ መጣ በጣም ደነገጡ ጽናትም ጸጥ ነበር ያለችው ምሩም በጣም ደነገጠች ኪራም አሀ ነው እንዴ በጣም ጥሩ ላይ ነሽ በጠረም ጥሩ ሀሳብ ነው ይላል ምሩ ተንግጣ፣ ኪራ እንዳሰብከው አይደለም፣ ስለሌላ ነገር እየተጫወትን ነበረ ትለዋለች። አንተ እንደሰማኸው አይደለም ስትለው እኔ ኮ ምንም አልሰማሁም፣ ግን ፍቅረኛ ቤት ፍቅረኛ ይመጣል ስትል ነው የሰማሁት ይላታል። ከዛም አይኮ ኪራ፣ አንተ እንዳሰብከውና እንደሰማሁ አይደለም ስትለው እኔ ምንም አልሰማሁም እንደ ሲቀጥል ስለዚህ ባይሆን ኖሮ ስለ ሌላ ነገር እያወራችሁ ቢሆን ኖሮ ባለቤቷ ትነግረኝ ነበር ይላታል። መሮም እሳ ኮ ደንግጣ ነው ትለዋለች። ኪራም ብድግ ብሎ ጥሏቸው ሄደ። ከዛም ምሩ አይ ጽናት፣ አየሽ አይደል ዝምታሽ ሰውን ምን ያክል እንደሚያስጨንቅ ወይም ምን ያክል እንደሚጎዳ ትላታለች። ከዛም መስተዋል በቃ ተኙ ብላ ያዳ ልብስ አመጣችላቸው። ያመጣቸውን በርደ ልብስ ለጽናት ነበር የሰጠቻት። ከዛ ጽናትም ለብሳ ተኛች። ኪራም ደግሞ ለብቻው ተኛ። እዛ ነው እንደሚተኛው ለምን ዚያ ልታተኛም ትለዋለች። ተኝ ደህና አደሪ ይላታል ኪራም። ከዛ ጽናትን ብድግ ብላ ታለብሰዋለች አልፈልግም ብሎ እየወረወረዋል። ካልፈልክ እና ካለበስክ መሬት ላይ አንጥፈው ማንጠፍ ትችላለህ ወይም አጣጥፋ አስቀምጠው ትለባለች። ጽናትም እንደዛ እየተባባሉ መጨረሻ ላይ ካልፈልግማ ብላ ጽናትም ለብቻዋ ብርድ ልብሷን ለብሳ ፊቷን አዙራ ትተኛለች። ከዛ ኪራም ፊቷን አዙራ ስተኛለት ሄድና አጠገባ ተኛ፣ ብርድ ልብሱን ለብሰው ከዛም ጽናት ወይኔ በዚህኛው ጎኔ እኮ ደከመኝ ወይም ሰለቸኝ በማለት ፊቷን አዙራ ወደ ኪራ ትተኛለች። ከዛም ኪራ ለምንድን ነው ፊትሽን ያዞርሽው? ይላታል። አይ በዚህኛው ጎኔ ብዙ ሰዓት ተኛሁ፣ ስለዚህ በዚኛው ጎኔ ስለደከመኝ በዚህ ዞሬ ተኛሁ ትለዋለች። ከዛ ኪራም እንደዛ ከሆነማ ብሎ ብድግ ብሎ ከአጠገቧ ይሄዳል ማለት ነው። ከዛም መንገድ ላይ ያለመጡ ያለ ጧት ተነስተው ወደ መንገድ ተነስተው ወደ ቤታቸው እየመጡ እያለ መንገድ ላይ የድሮ ተማሪ ያለች ዘጠነኛ ክፍል አብሮ የተማረችውን ጓደኛ አገኘች። ከዛ ሰላም ማለችው ከዛ ኪራ በጣም ተናደደ እና ጥሏት ሄደ። ጽናት ካል ካለ ትሮጣለች እሱም ተቶሎ ይራመዳል። ከዛ ያዛረገችው ደረሰችበት። ና አንተ ግን ምን የሆነ ነው ትለዋለች። አንቺ ምን የሆነች ነው ይላታል። እሱም ምንድን ነው እንደዚህ የምትሮጠው ትለዋለች። እኔ እንደዚህ የምትሮጥ ከሆነ ከአንተ ጉድሜሄድ አልችልም ስትለው እናንዳንቺ ማስገብ ነበረብኝ ይላታል። ለምንድነው ነው የምትናደደው ትለዋለች። እዙ ጓደኛ ና ሰላም ስላልኩት ነው ኮሱን ዘጠነኛ ክፍል አብረን ነበርን የተማርነው ትለዋለች። እና እንደዛ ታዳሙ ጭጭ ብለሽ አልላቀቅ ብለሽ መንገድ ላይ ስትጫጫ ይሄ የነበረው የድሮ ተማሪ ጓደኛሽ ስለሆነና ምናምን ይላታል። አልተዋጠለትም። በያሁን ልበቃ ላይ እንሂድ ሲላት፣ አሁንም ምትሮጥ ከሆነ እኔ ቀስ ብዬ እመጣለሁ ትለዋለች። ግን አንቺ ምንድነው እንደዚ ያጠገበሽ ይላታል። ቆይ አዲስ አበባ ላይ ሁለት ሰው ሰዎች ማለት እኮ ከተማውን መምራቦች ማለት አይደለም። የለበማ ይላታል። ከዛም ላይ እንሂድ ይላታል። ከዛ አብረው መጡ። አብረው ሲመጡ ቤት ላይ ሲደርሱ ደግሞ ቁልፍ አልያዘችም ነበር ጽናት፣ ስትወጣ። ከዛም ለምን ቁልፍ አልያዝሽም ይላታል። አይ ለሀሴት እኮ ናት እሷ መጨረሻ ስትወጣውሳ ስለሆነች ለሷ ሰጥቻት ነው ትለዋለች። ሀሴት በር ዘግታ አልነበረችም፣ ቤት ውስጥ አልነበረችም። ከዛም በአጥር ላይ ለመግባት ወይም ደግሞ በሩን ላይ ከላይ ሊገባ ይፈልጋል ማለት ነው። ጽናትም ደግሞ በዚህ ውድቀህ ልትሰበር ነው ወይ በማለት አትወጣ ትለዋለች። እሱም እንደዛ ለመውጣትና ለመዘል ዘሎ ለመግባት ይፈልጋል ማለት ነው። ቆያንቺ መች ጀምረች ነው ለኔ ሀሳቢ ሆንሽ? ምናገባሽ ይላታል። ቆይ አንተ ማንኛውም ሰው እንደማያስብልን እንደምታውቀው ትለዋለች ጽናትም ከዛም፣ እኔ ማሰማይ ከሆነ ኦብዬ በጣም ጮከ ጎረቤት እንዲመጣ ነው ማደርገው። ስትለው እሱም በቃ ባጥር ላይ መዘላለው ማለትም ተወ። ከዛም በቃ ነው እንሂድና ካፌ ቁጭ ብለን እንጠብቃት ሀሴት እስከምትመጣ ይላታል። ከዛ ካፌም ሄደው ቁጭ ብለው ሀሴት መጠበቅ ጀመሩ። እዛም ቁጭ ብለው ወይኔ ጽናት ወይኔ እነምሮ ቤት እኔሄድ ሰለቸኝ ኮዜ ምናምን ትለዋለች። በቃ አንቺ እንዴት ከተፈታሽ መዞር ነው ደስ የሚል ይላታል። ወይም ደግሞ ውስጥ ግቤና ግዣቸዋ ታዲያ መቀመጥ ከደበረች ይላታል። ሀሴትም ወደ ቤት መጥታ ነሮ ኪራ ወደ ሀሴት ደወለ። ሲደውልላትም ከቤት ነኝ አለችው። ከዛም ሀሴት ቤት መጥታለች ነህን ድላታል። ከዛ ከጽናት ጋር አብረው መጡ። ሲመጡ ሀሴት የውጭውን በር ከፍታ ሳዘጋው ነበር። ሳሎን የተቀመጠችው ጽናት እና ኪራ ገቡ ወደ ሳሎን ሀሴት ግምኖነች ነው መኪና እንደሚገባ በሩን ክፍትን አድርገሽ የተቀመጥሽው ይላታል። ኢላትዋል ፅናት ሐሴትም በጣም ደንግጣ እንዴ አልዘጋሁትም እንደ አለችው እንዴ አንቺ ለጠየቅሽ እንጂ ነን ጠይቀኛለሽ እንደ ይላታል ኪራ ከዛ ፅናትም ልክ አይደለሽም ምን ሆነሽ ነው ትላታለች አረ ምንም አልሆንኩም ትላለች ሐሴት ምን ሆነሽ ነው ልክ እኮ አይደለሽም ፊትሽ ላይ በጣም እንደተናደሽ ያስታውቃል እስኪ ፅናት ውሃ አምጪላት ይላታል ፅናት ውሃ አምጪላት ብለዋል ፅናት ብድክ ብላ ሄደች ዋል ታመጣላት ቆይ ሐሴት ምን ሆነሽ ነው ሲላት፣ ምንሆነች ነው ንዴትሽ እኮ ፊትሽ ላይ በጣም ያስታውቃል ይላታል። አይ ጸሀዩ ነው ምናምን ትለዋለች። ከዛም ጠጋለች እና ቅፍ አደረገችው። ምን ነው ምንሆንች ሲላት፣ እንዳንተ አይነት እንደዚህ የሚጠይቀኝ ቀርቦ ሚጠይቀኝ ሰው ፈልግ ነበረ አለችው። ታዳን የዋለ አደል ይላታል። እሺ አታስብ አሁን ደህና ነኝ ለማንኛው ብዙ አታስብ ብለው አሁን ድሮ ክላስ ገብቼ ትንሽ ማረፍ ፈልጋለሁ ብላ ወደ ክብላ ትሄዳለች። ኪራም እንዴ ሴቶቹ ምንድን ነው ዘንድሮ ጨርሶ ታመዋል እንዴ ይላል። ጽናት መጣች ማን ነው የታመመው ትለዋለች። አንዴ ጆሮች እዚህ ነበር እንዴ ይላታል። አይ የታመመ ስትል ሰምቼ ነው ስትለው፣ ሀሴት የት ሄዳ ነው ስትለዋ፣ ገብታ ታኝታለች አሟታል ይላታል። አማራል እንደይ ምን ዋን ስትለው አፏን ነው ያመማት ይላታል እሱ እንደዛ ሚላት ያው ጽናትም ድብቃ ስለሆነ ይሄን ሁሉ ስታደርገው በድብቅ ስለሆነ የሚያውቀው ታሪክ ስለሌለ ሀሴትም ሲጠይቃት ፈቃደኛ ሆነ ስለሆነ ሀሴትም የሆነችውን ነገር በግልጽ ስላልነገረችው ጽናትም ደግሞ የሆነችውን ነገር በግልጽ ሳትነግረው እስከ መለየት ደረጃ ስለደረሱ ቢገባት ብሎ በምሳሌ መልኩ አፏን ነው ያመማት ይላታል ምቺ ነው ወይ በማለት ተመልስለታለች ጽናትም አይ ብቻ አይደለም ግን የውስጧን ወይም ችግሯን እንዳትናገር መንጋጋ እና ፏን ቁልፍ አድርጎ ነው የያዛት ይላታል። አትቀልድ ትለዋለች። እኔ የቀልድ አይደለም በምሳሌ የነገርኩሽ ነው ይላታል። አንቺም በዚህ ከቀጠልሽ ነገ ማበድሽ ነው ይላታል። ከዛም ብድግ ብሎ ይሄዳል። ጽናት እንዴ እኔ ጽናት ላይ አብድ አብድ ይሁን እንዴ ትለዋለች ጽናትም ሀሴት ወደተኛች በክል እና ምን ሆነች ነው፣ ሀሴት ደህና ነሽ ትላታለች። ደህና ነኝ ትላታለች። እሽ ነው ያን ምግብ ምግብ ትላት ሀሴት፣ አይ ምግብ አሁን አላስፈልገኝም ትላታለች። ከመጣሽ እኮ አልበላሽም ትላታለች። ግን ምን ሆነሻል እንደ ጓደኛ ምናምን እያለች ትጠይቃታለች። ግን ሀሴት ፍቃደኛ አይደለችም ልትነግራት ማለት ነው። ከዛም ለማንኛውም ሳሎን እጠብቅሻለሁ ምግብ አዘጋጅቼ አንቺ ተነሽ ነዋኔ ትላታለች። እሺ ብላት ከዛም በጣም ተነስታ ማለት ነው አልጋዎቿን እያነጣጠፈች እያለች ሚኪ መጣ! ለማንተ ዚህ ከምን ታደርጋለሽ፣ ውጣ ላይ ትለዋለች። የአባቶች ቤት እኮ አደለም እንደፈለግሽ ውጣ ላይ የምትይኝ የምታብዥን እያለ ይጨቃጨቃሉ። ከዛ ጽናት፣ ደግሞ ሳሎን ስትሄድ ኪራ ብርድ ልብስ ምናምን አዝረግድኮ ያገኘችው አይ ኪራ እኔን ለማናደድ እኮ ቤት መፍረስ ነው የቀረው ስላለች ጽናት። ከዚያም ብርድ ልብስ አጣጥፋ ይዛ ስትገባ ሚኪና ሴት እየተጨቃጨቁ ነበረ ዛሬም አፍሽን የምትከፍችው ከዛሬ ይዞ የሚሄደው አባቴ ይደርስልኛል ብለሽ ነው ወይ ይላታል። እንደዚያ አየር እየተጫጫሩ ያለ ጽናት ደረሰች። ጽናት ስትደርስ ሁለቱም ደነገጡ። ሚኪም ጽ እንዴት ነሽ በማለት እመለሰላት። ጽናትም አልመለሰችለትም። ከዛ ሚኪ ብድግ ብለ ወጣ። እንዴት ነሽ ሀሴት፣ ደና ነሽ ወይ ትላታለች። ሀሴትም ደና አይደለሁም በማለት ጽናትን ትዛት ሄደች። ቆይና እነዚህ ልጆች ምንድን ነው ያላቸው? ማያ ግንኙነት ምንድን ነው እንደዚህ ያደረጋቸው? እኔማ ሰማይ ጋ ሄጄ ማጣራት አለብኝ፣ ትላለች ጽናት። ከዛም ጽናት ወደ ሰናይት ቤት ልትሄድ ስትል በር ላይ ስትወጣ ኪራን አገኘችው። ወዴት ልትሄጂ ነው? ይላታል። ሰኒ ቤት ነው ሰኒ ፈልጋኝ ነው ትለዋለች። እና ማን ፈቀደልሽ ነው? ይላታል። ማንም አልፈቀደልኝም ግን ሰኒ ፈልጋኝ ነው ስትለው፣ እና ፈላጊ ነው ተፈላጊ ነው የሚሄደው ይላታል። በይሁን ግቢና ምግብ ስሪልኝ ሲላት፣ አይ ኪራ፣ ሁሌ ከእኔ ተቃራኔ ነህ። ካንተ እንደው መቼ ይሁን እኔ ኮ ለአንተ ለወደፊት ሚስትህ ላጣራልህ ብዬ ነው። ሌላ ነገር እንዳይመስልህ ትላለች። ብቻዋን ይህ ሰውዬ እያለች ስትል አረ ደግሞ እንደዚህ ስል ቢሰማኝ እኮ ትለና ጽናት ደግሞ ምግብ ልግባና ልስራለት ብላ ትገባለች። ተመልሳ ሳትሄድም ማለት ነው። ከዛ ኪራም እናቱ ከደውሎ እያወራ ነበር እና ስልክ ስለ ጽናት የሚጠይቁታል። ደህናና ጽናት ምናምን ይላል። ከዛ ስልኩን ከዘጋቡ በኋላ ስለ ጽናት ስለጠየቁት በቂ የሆነ ነገር ያለችውን ሁሉ እያስታወሰ በፊት የተናገረችን ጉላ እያስታወሰ ማለት ነው በጣም ተበሳጨ ተሰማው። ለምን ሄጄ በመጠጥ ራሴን አላደነዝዝም በማለት ብድግ ብሎ ሄደ። ከዛም ጠጥቶ ሰክሮ መጣ። መጥቶ በር ላይ ሌሊት ሲያንኳኳ ጽናት መጥ ከፈተችለት። ከዛም አራውን ግባ ትለዋለች፣ አልገባም ይላታል። ከዛ በጣም ይጨዋል አለተው በዚህ በሌሊት ስንት ጋ ምትል ውጭ ውስጥ እንግባና እናወራለን ትለዋለች። ከዛም በጣም እየጨዋም ነበረ በጣም ሰግረዋል ራሱን ያቅም ነበረ ጽናት ሰው አትረብሽ እያለችው መጀመሪያች ነው ለኔ የሚሀሳብ የሆንችው ይላታል። ከዛ መጨረሻ ላይም ተጨቃጭቆ ሲያበቁ ጽናትን አስወጥቶ ወደ ውጭ ዘግቶባት እሱ ወደ ቤቱ ገባ ማለት ነው። ጽናትን ከበር ውጭ ዘጋባት እና እንግዲህ የዛሬው ክፍል እዚህ ላይ ነው ያለቀው። ጽናትም እንግዲህ ብዙ ነገር ደብቃ አለምናገሯ ና የወር በእርግጥ ለሱ ብላ ነው የእሱን አባት ቃል አከብራለሁ ብላ ይህ ሁሉ በደል ደርሶባታል። ጭራሽ በርዘግ ዘጋባት። እንግዲህ አስወጥተው በር ዘግተባታል። ቀጣዩ ምን ይሆናል? ጽናት ምን ትሆን ይሆን? እንግዲህ አብረን የምናይ ይሆናል። እንግዲህ በቀጣይ ቪዲዮ እስከምንገነ ድረስ ቸርሰንብትው ባይ ባይ